ጋ በተያያዘ አሁን ሀገራችን የጀመረችው ነገር በጣም ጥሩ ነው ተብሎ የሚወሰድ ነው። ከነበርንበት የአስተሳሰብ ለውጥ ሁሉም አምጧል። ይህን ዘርፍ ማሳደግ አለብን የሚል ሀሳብ አለ። ከዚህ በፊት ቴክኖሎጂ ኔብለር ነው ከሚለው ቴክኖሎጂ በራሱ ትልቅ ኢኮኖሚ የሚያመነጭ ነው፣ ትልቅ የስራ እድል የሚፈጥር ነው። በተለይ የአይቲ ሴክተሩ ደግሞ መነቃቃት የተፈጠረበት ነው። በጣም አስገራሚ አስገራሚ። ከዚህ በፊት በቲዎሪ የምናውቃቸውን በተግባር ወጣቶች ተማሪዎች ራሱ ታሪክ ላይ እና ሀሳብ ላይ ብቻ ሳይሆን ተግባር ላይም ራሱ እያንዳንዱን ሳይንስ በተግባር እያዩ እንዲማሩ የሚያደርጉ በጣም በርካታ ኢኒሽቲቮች እየተፈጠሩ ነው። ይህም ማሳደግ ያስፈልጋል። በሌላ በኩል ደግሞ ትልቅ የአስተሳሰብ ለውጥ ማምጣት አለብን። በተለይ የዳታ ማኔጅመንት ጉዳይ፣ የዳታ መጠበቅ ጉዳይ ትልቅ ክሪቲካል ሪሶርስ ነው። ዳታ ማከማቸት ያስፈልገናል። አርቲፊሻል ኢንቴሊጀንስ የምንለው ቢግ ዳታ አናሊሲስ ላይ እንዲረዳን ነው፣ ትልቁ ቴክኖሎጂውን የምንፈልገው። የዳታ አቀማመጣችን ደግሞ እዚህም እዚያም የተበታተነ ከሆነ ለአናሊሲስም ለሌሎችም በጣም ብዙ ችግር ስለሚፈጥር ሁላችንም ያስተሳሰብ ለውጥ አምጥተን የአይቲ ሴክተሩ የዲጂታላይዜሽን ትራንስፎርሜሽኑ ማደግ አለበት፣ መሳለጥ አለበት፣ ፈጥነን ግባችን መድረስ አለብን የሚለው ላይ በአስተሳሰብ ደረጃ ተግባብተናል። ነገር ግን በተግባር ደረጃ ደግሞ ሁላችንም ያለን የዳታ ሀብት የሆነ ቦታ ተቀምጦልን መስራት እንችላለን፣ ከዚህ አክሰስ ማድረግ እንችላለን የሚለው ያስተሳሰብ ለውጥ ላይ በደንብ መስራት ያስፈልጋል። የፕራይቬት ሴክተሩ እና የመንግስት የጋራ ስራ በጣም ይጠበቃል። የመንግስት ለውጥ አለ፣ በአጠቃላይ ባስተሳሰቡ ፕራይቬት ሴክተሩ የመሪነት ሚና መውሰድ አለበት መጫወት አለበት የሚል አለ። በጣም ትላልቅ ደግሞ መነሻ የሚሆኑ ሀብቶች አሉ። በዩኒቨርሲቲዎችም በሌሎች የምርምር ተቋማትም ከአይቲ ጋር በተያያዘ የሚሰሩ ተቋማትም ብዙ ኢኒሽቲቮች አሉ። ይህንን የማሳደግ የማበልጸግ እና ሀገራችንን አፍሪካዊት የብልጽግና ተምሳሌት የምንለውን ራዕይ ለማሳካት የሚያስችል ትልቁን የጂዲፒ ድርሻ መውሰድ ይችላል። በዚህ ጉዳይ ላይ ተባብረን ከሰራን የሚል መልእክት ነው ያለኝ። ስትራይድ ኢትዮጵያ ኤክስፖ በቴክኖሎጂና ኢኖቬሽን ሚኒስቴር በተዘጋጀው ላይ መጥቶ በሀገራችን የዲጂታል ኢኮኖሚ ግንባታ ጉዞ ዙሪያ